በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ሳምንታዊው የንቃተ ህግ ዝግጅታችን መደመጡን ጀምሯል። በዛሬው ቆይታችን ሁከት ምንድን ነው በሚል ርዕሰ ጉዳይ ዙሪያ ቢታንያ ያይላ ያዘጋጅተዋለች። እያስተናገድኳችሁ የመቆየው ትህትና ካሳሁን ነኝ። የሁከትን ምንነት፣ ሁከት ተፈጠረ የሚባልበት ሁኔታና ጊዜ፣ ሁከት በፍትሐ ብሔርና በወንጀል ጉዳዮች ያለው ልዩነት፣ ሁከት የሚወገድባቸው መንገዶች የሚሉት ጉዳዮች በዛሬው የንቃተ ህግ ዝግጅታችን እንመለከታለን። ተከታተሉን። ሁከት ስለሚለው ቃል ስንጠይቅ የተለያዩ የሚመስሉ ግን አንድ አይነትነት የሚታይባቸው ምላሾችን እንሰማለን። የሆነ ሰው ሲረብሽ ምን ሁካታ ትፈጥራለህ የሚለው ጥያቄያችን ካፋችን አይለይም። በአንድም በሌላ መንገድ ሁከት የጣልቃ ገብነት ወይም ምቾት የሚነሳ ተግባር መሆኑን እንረዳለን። ዛሬ በንቃተ ህግ ዝግጅታችን ሁከት በወንጀል እና በፍትሀብሔር የሚለውን ጉዳይ ነው የምንመለከተው። ስለ ሁከት ከህግ ባለሙያ የምንሰማው ቢኖርም ለማህበረሰቡም ሁከት ምንድን ነው? ስንልም ጠይቀናቸዋል። ሁከት ማለት ረብሻ፣ ብጥብጥ፣ መረጋጋት የሌለበትን ነገር የሚገልጽ ነገር ነው። እንደ ቃል ስንመለከተው መረጋጋት የሌለበት ነገር፣ ረብሻ ያለበት ነገር፣ ሰላም የሌለበት ነገር ማለት ነው ሁከት ማለት ነው። ሁከት ተፈጠረ የሚባለው ደግሞ እንዴት ነው ለሚለው መረጋጋት ሳይኖር ሲቀር ወይም ደግሞ የተለያዩ አለመግባባቶች ሲኖሩ የተለያዩ ሰላም የሌለባቸው ሂደቶች ሲፈጠሩ፣ አለመግባባቶች ሲፈጠሩ፣ ጸብ፣ ጥል የተለያዩ ሁከትን ሊፈጥሩ የሚችሉ ነገሮች ሲከሰቱ ሁከት ተፈጠረ እንላለን ማለት ነው። ሁከት እንግዲህ በህግ ባልተፈቀደ መንገድ ብዙ ሰዎች ወይም ቡድኖች በሚፈጠር ረብሻ፣ ጩኸት፣ አፈና፣ ጥቃት፣ ግድያ እንዲሁም በገበያ ላይ ጥፋትን የሚያጠቃልል እንቅስቃሴ ነው። ሌላው ሁከት ሲፈጠር የሚጎዱ አካላት አሉ ወይ? አዎ፣ በደንብ አሉ። ሁከት ሲፈጠር እንደውም በጣም ተጎጂ የሚሆኑ አካላት በሁከት ሂደት ውስጥ ጭራሽ የሌሉበት እና ሰላማቸውን ጠብቀው ኖርማል ህይወታቸውን እየኖሩ ያሉ አካላት ናቸው በብዛት ተጠቂ የሚሆኑት። ሁከት ሲፈጠር የሚጎዱ አካላት ይኖራሉ። ውድገት ሲፈጠር የሚጎዱ አካላት ሰላማዊ ዜጎች ጥቃት ወይም በሳት ወይም ደግሞ በግድያ ሊጎዱ ይችላሉ። የጸጥታ አካላት፣ ፖሊሶች፣ ወታደሮች ንብረቶች ይወድማሉ፣ ህንፃዎች፣ መኪናዎች እንዲሁም የተለያዩ አካላቶች ጉዳት ሊደርስባቸው ይችላል። የአካባቢያዊ ንግዶች እንቅስቃሴ መገደብ፣ ታማሚዎች ወደ ህክምና ቦታ ተቋማት የመሄድ እንቅስቃሴ መገደቦች፣ ችግሮች ሊኖሩ ስለሚችሉ እውቀት የሚፈጥረው ጉዳት እነዚህ ነገሮች ናቸው። ሁከት ተፈጠረም የሚባለው ያው ያለመረጋጋቱ ሲኖር ብጥብጡ፣ ጸቡ ወይም እንደዚህ ሰላሙን የሚያሳጡ ነገሮች ሲኖሩ ነው። ሁከት ተፈጠረ ልንልም እንችለው። ሁከት ሲፈጠር የሚጎዱ አካላት አዎ፣ አሉ፣ በደንብ አሉ። ብዙ ጊዜ እንደው የሚጎዱት የሁከቱ አካል የሆኑት ወይ የብጥብጡ አካል የሆኑት ሰዎች ሳይሆኑ አቅመ ደካሞች ናቸው። አቅም የሌላቸው ሰዎች፣ ሁለቱም ውስጥ ያልነበሩ ሰዎች በመሀል ላይ ይጎዳሉ። ሁከት በህግ ተጠያቂነት ያስከትላል። አዎ፣ ያስከትላል የቅጣቱ ምንጫፍ የስለግ ቅጣቱ እንኳን አላውቅም። ያው ብዙ ጊዜ ህ ከውከት ውስጥ ሲሆን በጥብጥ ውስጥ ያሉ የሚባሉ ሰዎች ታሰሩ ነው ሲባል የምንሰማው። እስር ሊሆን ይችላል። በእርግጥም የሚጎዱ አካላት አሉ። የተለያዩ ጉዳቶች፣ የአካል ጉዳቶች፣ የኢኮኖሚ ጉዳቶች፣ የሳይኮሎጂ ጉዳቶች፣ የተለያዩ አይነት ጉዳቶች ሊጎዱ የሚችሉ አካላት አሉ። ውከቱን የሚፈጥሩ ሰዎችም እንዲሁም ደግሞ ውከቱ ጭራሽ የማይመለከታቸው ሰዎችም በይበልጥ ተጠቂ ሆነው ሲጎዱ ተመልክቻለሁኝ፣ በብዙ አጋጣሚዎች። በተለያዩ ምክንያቶች ሁከት ሊፈጠር ይችላል። በፖለቲካዊ ተቃውሞ፣ በባህላዊ ወይም የሃይማኖት ግጭት፣ የኢኮኖሚያዊ ድህነት ወይም ደግሞ የዋጋ ግሽበት ባለበት ቦታ ላይ ሁከት ሊፈጠር ይችላል። የማህበራዊ አለመግባባቶች እንዲሁም የጸጥታ አካላት ከህዝብ ጋር የሚያደርጉት ግጭት አማካኝነት ሁከት ሊፈጠር ይችላል። ሌላው ሁከት የህግ ተጠያቂነት ያስከትላል ወይ ለሚለው፣ አዎ፣ በእርግጥም የህግ ተጠያቂነት ያስከትላል። ምክንያቱም ሁከት ማለት ሰላምን ማደፍረስ ስለሆነ፣ መበጥበጥ ስለሆነ ይህም ደግሞ የህግ ተጠያቂነትን የሚያመጣ ተግባር ስለሆነ ማለት ነው። የህግ ተጠያቂነትን በእርግጥም ያስከትላል እንደ ጥፋቱ መጠን ሆኖ እንግዲህ የተለያዩ ነገሮች ላይ ሊወንሰረት ይችላል ማለት ነው። የመጀመሪያው ጥብቅ እስራት ነው። እስከ አምስት አመት ወይም ደግሞ የወት ዘመን እስራት የሚያስደርሱ ቅጣቶች ሊኖሩት ይችላሉ። በከፍተኛ የገንዘብ ቅጣት፣ የማህበራዊ አገልግሎት እንዲሰጡ ማድረግ እንዲሁም የፖለቲካ መብት እስከማቋረጥ ድረስ የሚደርሱ ቅጣቶች እነዚህ በሁከትና ብጥብጥ ላይ የተሳተፉ አካላቶች የሚቀጡ ይሆናል ማለት ነው። ሌላው የህግ ቅጣቱ ምን ሊሆን ይችላል? እንደ ሁከቱ መጠን የተለያዩ ቅጣቶች ይኖራሉ ብዬ አስባለሁኝ። ዲቴሉን ባላቀውም ወይም ዝርዝሩን ባላውቀውም ግን ደግሞ ከመታሰር ጀምሮ የተለያዩ የህግ ቅጣቶች ይኖሩታል ብዬ አስባለሁ። ሁከት የሚያደርጉ ግለሰቦች ወይም ቡድኖች የህግ ተጠያቂነት ሊያጋጥማቸው ይችላል። ይህም በፌዴራል ወይም ደግሞ በክልል ህጎች ላይ የሚወሰን ይሆናል ማለት ነው። በዓለም አቀፍ እንዲሁም በሀገር አቀፍ ህግጋት እውቅና ተሰጥቷቸው ጥበቃ ከሚደረግላቸው መብቶች አንዱ የግል ነጻነት መብት ነው። በግለሰቦች አካልም ሆነ ንብረት አሊያም በይዞታ መብት ላይ የሚደረግን አግባብነት የሌለው ጣልቃ ገብነትን ለማስከበር ሲባል የተቀመጠ መብት ነው የግል ነጻነት መብት ማለት ታዲያ ይህንን በህግ የተቀመጠን መብት የሚያውክ አንዳች ነገር ቢኖር በህግ የሚታይበትና የሚጠየቅበት ይሆናል። ህውከት በህጋዊ በሰብአዊ ኢኮኖሚያዊ መብት ላይ የሚደረግ ወረራ ወይም ጣልቃ ገብነት ሲሆን በኢፌዴሪ ህገ መንግስትና ሀገሪቱ በተቀበለቻቸው ዓለም አቀፍ ስምምነቶች ጥበቃ የተደረገለት ሰብአዊ መብቶችና ነጻነቶች አንዱ በመሆኑ ሁከት በነዚህ ነጻነት ላይ ወረራ ሲደረግ በህግ በወንጀል ወይም በፍትሐብሔር የሚጠየቅበት ሂደት አለ። ሁከት በወንጀልና በፍትሐብሔር ጉዳዮች ላይ የተለያየ ገጽታ ያለው ቢሆንም በመሰረታዊነት ጥበቃ በሚደረግለት መብት ባህሪ ግን ተመሳሳይነት አሏቸው። እንዳወቀ ፍስሃ እባላለሁ ከፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት አቃቢ ህግ ነኝ። ጥበቃ በሚደረግለት መብት ባህሪ ግን ተመሳሳይነት አላቸው። ንብረትን በነጻነት የማስተዳደር የመቆጣጠርና የመጠቀም ወዘተ መብቶችን የሚያጠቃልል ሲሆን ይህም የሆነው ባለ ይዞታ የሆነ ሰው የንብረቱ ባለሀብት እንደሆነ ስለሚገመትና ና ሁከትን በህግ መከልከልም ማህበረሰባዊ ደህንነትና ሰላምን ለማስጠበቅ የሚረዳ በመሆኑ ነው። ይህም ከወንጀል ህጉ አንቀጽ ስድስት ሰማኒያ ስድስት መገንዘብ እንደሚቻለው ሁከት በሌላ ሰው ሰላማዊ ይዞታ ላይ በሀይል ድርጊት፣ በዛቻ፣ በመሳሪያ፣ በቡድን ሊፈጸም የሚችል በመሆኑ ነው። በሚንቀሳቀሱ ወይም በማይንቀሳቀሱ ንብረቶች አሊያም ይዞታዎች ላይ የሚደረግ ጣልቃ ገብነት ሁከት ይባላል። ጫልቃ ገብነቱ ይዘት በመለወጥ ንብረቱን በኃይል በመያዝ እና በመድፈር ያለ ህግ ወይም ያለ ፈቃድ በመውረር እና በመቆጣጠር ከህጋዊ ባለይዞታ ላይ በመንጠቅና በመሰወር ሊፈጸም የሚችል መሆኑን መገንዘብ ይቻላል። የእውከት ተግባርም ልዩ ልዩ ነው። የውከት ተግባር በማይንቀሳቀሱ ንብረቶች ላይ ለምሳሌ እንደ መኖሪያ ቤት፣ አጥር ግቢ፣ መሬት፣ ጀልባ፣ መስሪያ ቤት ድርጅት፣ ህንፃ፣ ቢሮዎች፣ መጋዘን ወይም ግምጃ ቤት የመሳሰሉ የተከለከሉ የተጠበቁ ቦታዎች ላይ ወይም በተንቀሳቃሽና ልዩ ተንቀሳቃሽ ተብሎ በሚታወቁ የንብረት ጥቅሞች ላይ ሊፈጸም የሚችል ነው። እዚህ ጋ ልዩ ተንቀሳቃሽ ስንል እንግዲህ እና ያው እንደሚታወቀው በባህሪያቸው ተንቀሳቃሽ ቢሆኑም፣ ነገር ግን ከንብረቱ ጋር ያለን ቁርኝት ለማሳየት ግን ልክ እንደማይንቀሳቀሱ ንብረቶች ሁሉ ወይም የመመዝገብ ሊሆን ይችላል የማስመዝገብ መሰል እንደዚህ አይነት ክራይቴሪያዎችን ያው ሊሟሉላቸው የሚገቡ ንብረቶችን ለማመላከት ነው። ያው በተጠበቁና በተከለሉ ቦታዎች ላይ ዛቻ እና ማስፈራራትን፣ መሳሪያን ወይም ሌላ ማንኛውንም ኃይል በመጠቀም የሚደረግ የውከት ተግባር የፍትሐብሔር ብቻ ሳይሆን በወንጀልም ኃላፊነት ሊያመጣ የሚችል መሆኑም መገንዘብ ይገባል። ምክንያቱም ይህ አይነት ውከት በንብረት ላይ ብቻ ሳይሆን በሌሎች ሰዎች ግላዊ ነጻነትም ጭምር ሊፈጸም የሚችል በመሆኑ ነው። በተፈጠረው ውከት ላይ የሚወሰዱ የፍትሐብሔር የሚሆኑ የወንጀል እርምጃዎችም እንደተፈጠረው የውከት አይነት ያው የሚወሰኑ ነው የሚሆነው ማለት ነው። ከዚህ በጥቅሉ ሲታይ ውከት የንብረት ህጋዊ ባለቤት የሆነ ሰው ከንብረቱ ጋር ያለውን ቁርኝት የሚያውቅ ወይንም ደግሞ ያለውን የባለቤት መብት የንብረቱን የመጠቀም የመያዝ የይዞታ መብት ላይ ሊፈጸም የሚችል ጣልቃ ገብነት ነው ተብሎ ሊጠቀስ የሚችል ነው ማለት ነው። በወንጀልና በፍትሐ ብሔር ጉዳዮች ላይ ሁከት ተፈጥሯል የሚባልባቸው ሁኔታዎችን የሚያጋሩበት የጋራ ባህሪ ቢኖርም የሚለያዩባቸውም ሁኔታዎች አሉ። በሁለቱም የህግ ማዕቀፎች ሁከት ተፈጠረ ማለት የሚቻልበት ሁኔታ አለ። በፍትሐብሔር ጉዳይ ሁከት ተፈጠረ የሚባለው ጣልቃ ገብነቱ በማያሻማ ወይም በማያጠራጠር የሌላ ሰው ይዞታ ላይ የተደረገ ሲሆን ነው። ይህም በስውር ወይም በድብቅ የተያዘ ይዞታ ሲሆን ይህም የሆነው በስውር ወይም በድብቅ የተያዘ ይዞታ ማናቸውንም የይዞታ መብት የማይሰጥ በመሆኑ ነው። ይህንንም ያው ከፍትሐብሔር ህግ ቁጥር አንቀጽ አስራ አንድ አርባ ስድስት ንዑስ ቁጥር አንድ መገንዘብ የሚቻል ነው። አንድ ይዞታ በስውር ወይም በደበቅ የተያዘ ነው የሚባለው ደግሞ ንብረቱን በቀጥታ የሚሆን በተዘዋዋሪ መንገድ ይዞ የሚገኘው ሰው በያዘው ንብረት ላይ አንዳች መብት እንደሌለው ለማሳሰብ በሚያስችል ሁኔታ ባለ ይዞታነቱን የደበቀ እንደሆነ ወይም ንብረቱን ይዞ የሚጠቀመው ሰው ንብረቱ ወይም ነገሩ የእርሱ ስለመሆኑ በአካባቢ ሁኔታዎች ወይም ሰርከምስታንስ ተመዝነው የሚያጠራጥሩ ነው ሲገኝ ወይም ንብረቱን የያዘው ስለሌላ ሰው እንደሆነ መሆኑን ያው ከፍትሐ ብሔሩ አንቀጽ አስራ አንድ አርባ ስድስት ንዑስ ቁጥር ሁለት ነው እና ሶስት ድንጋጌዎች መገንዘብ ይቻላል። ምክንያቱም አንድን ንብረት ስለ ሌላ ሰው ሆኖ የያዘ ሰው እንደ ንብረት ጠባቂ እንጂ እንደ ባለይዞታ ሆኖ ስለማይቆጠር መሆኑንም አብሮ መገንዘብ የሚገባ ሲሆን ከዚህም ጋር ተያይዞ የፍትሐ ብሔር ህጉን አንቀጽ አስራ አንድ አርባ ሰባት ንዑስ ቁጥር አንድን ማየት የሚቻል ነው የሚሆነው። እዚህ ላይ ግን ይዞታ በጠባቂ አማካኝነት መያዝ አይቻልም ለማለት ሳይሆን ክርክር ባጋጠመ ጊዜ እውነተኛ ባለ ይዞታው ጠባቂው ሳይሆን የይዞታ መብቱ በጠባቂው አማካኝነት የሚፈጽመው ሰው መሆኑን ለማመላከት መሆኑን ያው መገንዘብ ይገባል። በአንድ ይዞታ ላይ ሁከት አደረሰ የተባለው ሰው በንብረቱ ላይ የባለቤትነት መብት ቢኖረው እንኳ የንብረቱ ትክክለኛ ባለ ይዞታ እስካልሆነ ድረስ ሁከትን የማያስቀረው መሆኑን በተለያየ ወቅት የፌዴራል ጠቅላይ ፍርድ ቤት ከጠቀሳቸው ውሳኔዎች መገንዘብ ይቻላል ይቻላል ሁከት የተፈጠረው ጉድለት በሌለበትና ባለ ይዞታ በሚያዝበት ይዞታ ላይ ሲሆን ነው። ይዞታ ጉድረት የሌለበት ነው የሚባለው በኃይል ወይም በሕገ ወጥ ተግባር ያልተገኘና የማያጠራጥር፣ ለረጅም ጊዜ ያልተቋረጠ ወይም ያልቀረ ሲሆን ነው። ይህ ማለት ይዞታው በምክንያታዊ ሰው እይታ ወይም አስተሳሰብ ለተራዘም እና ላልተለመደ ጊዜ ከቆየ በባለ ይዞታው እና በንብረቱ መካከል የነበረው ግንኙነት እንደ ተቋረጠ ስለሚቆጠር ይዞታ አለ ለማለት ስለሚያዳግት ነው። በሌላ በኩል አንድ ይዞታ አጋይ ነው የሚባለው ሰላማዊ ሁኔታ የተያዘ ሲሆን ነው። በሌላ አገላለጽ እውከቱን በኃይል ወይም በሌላ መንገድ ለማስወገድ ይዞታው ራሱ በሌላ እውከትና ኃይል የተያዘ መሆን የለበትም ማለት ነው። የይዞታን እውነተኛነት በተመለከተም ባለ ይዞታው ይዞታውን በእጁ ማድረጉ እንደተጠበቀ ሆኖ አያያዙም በተረጋገጠና ባልተጭበረበረ መንገድ ወይም በማናቸውም ሁኔታ ህገ ወጥ ባልሆነ መንገድ ያልተያዘ መሆን ይኖርበታል። እዚህ ላይ ሁከት ተፈጥሯል አልተፈጠረም የሚለውን ጉዳይ ለመወሰን ባለ ይዞታው ንብረቱን በእጁ ያደረገበት መንገድ፣ ለምሳሌ የክራይ ውል ሊሆን ይችላል፣ አስፈላጊ አይደለም የሚሉ ክርክሮች ይነሳሉ። ከባለይዞታነት የተሻለ የባለ ሀብትነት መብት ካለ ይዞታ ይለቀቅልኝ የሚል ጥያቄ ከማቅረብ የሚያግድ አለመሆኑና የንብረት ባለቤትነትም ከንብረት ባለ ይዞታነት አንጻር ሲታይ ሰፋ ያለ መብተን የሚያጎናጽፍ ነው በሚል የሚቀርብ ክርክር ነው። የሆነ ሆኖ ግን የህግ እና መንፈስ የሚያሳየው ባለቤትነት ስላለ ብቻ ህጋዊ ነጋዊ ባለ በእውከት ይወገድልኝ ጥያቄ ወይም በኃይል ማስለቀቅ እንደማይቻል ነው። ከዚህ ይልቅ ውከት ተፈጠረብኝ የሚል አካል ይዞታውን ያገኘበት ህጋዊ አግባብና በእውነት የሚያዝበት መሆኑ ከግንዛቤ መግባት ያለበት መሆኑን መገንዘብ ይገባል። በወንጀል ጉዳይ ሁከት ተፈጠረ የሚባለው ቤት፣ ህንጻ፣ ይዞታ ላይ ከሚፈጸሙ ወንጀሎች መካከል አንዱ ላይ ሲፈጠር ነው። በዓለም አቀፍም ሆነ በሀገራችን ሁከት የግል ነጻነቶች መገለጫ በመሆኑ የተከለከሉ ቦታዎች ላይ የሚፈጸም የመድፈር ተግባር ነው። ጥበቃ በተደረገላቸው የይዞታ ቦታዎች ላይ የሁከት ተግባር ተፈጸመ የሚባለው አንድም ሁከት የፈጠረው ሰው ወደ አንድ ይዞታ ወይም የተከለከለ ስፍራ ለመግባትና ገብቶ ለመቆየት በህግ ያልተፈቀደለት መሆኑን ማወቅ ይኖርበታል። ይህም ማለት ሁከት የፈጠረው ሰው ወደ ሌላ ሰው ይዞታ ለመግባት ወይም ገብቶ ለመቆየት የማይፈቀድለት መሆኑን የሚያውቅ ወይም በነገሮች ሁኔታ አንጻር ያልተፈቀደለት ስለመሆኑ በቂ የማወቅ እድል ያለው መሆን ይኖርበታል ማለት ነው። የወንጀል ህጉ አንቀጽ ስድስት ሰማንያ ስድስት ንዑስ ቁጥር አንድ እንደሚደነግገው ማንም ሰው እያወቀ መብት ሳይኖረው ወይም ጥቅም ለማግኘት ሲል በሌላ ሰው ሰላማዊ ይዞታ ላይ እውከት ሊፈጥር እንደሚችል አስቀምጧል። በህግ ሳይፈቀድለት ወይንም ደግሞ ከህግ ውጭ የሚለው አነጋገር የህብረተሰቡን ሰላም እና ደህንነት ለማረጋገጥ ሲባል በፍርድ ቤት የመበርበሪያ ትእዛዝ ወይም የሚመለከተውን አካል በማስፈቀድ የሚደረጉ ጣልቃ ገብነቶችን ከእውከት ተግባር ለመለየት የተቀመጡ ልዩ ሁኔታዎች መሆኑን መገንዘብ ይገባል። ወደ አንድ ይዞታ ለመግባት ወይም ይዞ ለመቆየት የሚያስችል ፍቃድ በህግ በተፈቀደ መብት ምክንያታዊ ሰው ሊረዳው በሚችለው ምልክት በነገር ወይም በጽሁፍ ሊገለጽ ይችላል ማለት ነው። እዚህ ላይ የአከራካሪው ጉዳይ አንድ ቦታ ወይም ይዞታ ያልተፈቀደ እና የተከለከለ መሆኑን እንዴት ማወቅ ይቻላል የሚለው ነው። ይህ ጥያቄ የሚነሳው በግልጽ በህግ ክልከላና ጥበቃ የሚደረግባቸውን ወይም በግልጽ የሚታወቁ ሁኔታ የተከለከሉ ይዞታዎችን በሚመለከት ሳይሆን ብዙ ጊዜ የመዝናኛ ስፍራዎች፣ የህዝብ አገልግሎት መስጫ ተቋማት ለምሳሌ ህዝብ ቤተ መጻሕፍት ሊሆን ይችላሉ፣ ለተወሰኑ ሰዎች ብቻ የተፈቀዱ አካባቢዎች ነገሮች ወዘተ የሚመለከት ነው። ይህን ጉዳይ በተመለከተ ምንም እንኳን የፌደራል ወንጀል ሕግ አንቀጽ 686 ንዑስ ቁጥር አንድ በጥቅሉ የሌላ ሰው ይዞታ የሆነውን መሬት ወይም ህንፃ የወረረ ወይም የያዘ ወይም በማናቸውም ሌላ አኳኋን የሌላ ሰው ሰላማዊ ይዞታ በሆነ መሬት ላይ ሁከት ያደረሰ እንደሆነ በማለት ቢያስቀምጠውም በሌላ የወንጀል ጉድንቃቄ አንቀጽ 604 ላይ ግን እነዚህን ይዞታዎች ለመዘርዘር የሞከረበት ሁኔታ ነው ያለው። በመሆኑም የወንጀል ህግ በጠባቡ የሚተረገም በመሆኑ ከላይ በማናቸውም ሌላ አኳን የሚለው አገላለጥ ከወንጀል ህጉ ከራሱ ድንጋጌዎችና ዓላማዎች አንጻር በጥንቃቄ መታየት የሚኖርበት መሆኑን ያው መገንዘብ ይገባል። ወደ ይዞታው ለመግባት የሚፈልግ አካል በይዞታው ላይ ለመቆየት የሚያስፈልጉ ቅድመ ሁኔታዎችን ሊያሟላ ይገባል። ለምሳሌ ያህል የተፈቀደለት ልዩ ባለሙያ መሆኑን ማሳየት ሊሆን ይችላል። ነዋሪ መሆኑን ወይም የፍተሻ ቅድመ ሁኔታ መፈጸም ሊጠበቅበት ይችላል ማለት ነው። በተጨማሪም በይዞታው ለመገልገል ወይም ለመጠቀም ከሚያስፈልግ ነገር ውጪ ሌሎች አላስፈላጊ እቃዎች ወይም መሳሪያዎች የሚያዝ አለመያዙ ውከት የማድረግ ወይም አለማድረግ ሁኔታዎችን የሚወስኑ ጉዳዮች ናቸው። ለምሳሌ ወደ አንድ ላብራቶሪ ለመግባት የሚያስፈልግ ቅድመ ሁኔታ ወደ አንድ ሆቴል ለመግባት ከሚያስፈልግ ሁኔታ ሊለያይ የሚችልበት ሁኔታ አለ። ተገቢ ጥንቃቄና ህጋዊ ስነስርዓት ሳይፈጸም የሚደረግ እውቀትን በተመለከተ ይህንኑ ስነስርዓትና የጥንቃቄ እርምጃ መውሰድ በሚገቡ የመንግስት ሰራተኛ ወይም የሰራዊት አባል ሊፈጸም የሚችል ሲሆን ይዞታውን ለመቆጣጠር ከሚያስችል ኃይል በላይ ወይም በህግ ከታዘዘው ወይም ከተፈቀደው ስርዓት ውጪ የሰው ንብረት መያዝም ወይም መውሰድን የሚመለከት ሲሆን ይህ በሆነ ጊዜ በውከት ማድረግ ወንጀል ብቻ ሳይሆን ስልጣን ያለ አግባብ በመገልገልና የግል ይዞታዎችን በመድፈር ወንጀልም ሊያስጠይቅ የሚችልበት ሁኔታዎች እንዳሉ ያው መገንዘብ ይገባል። ሁከትን ማስወገድ አስፈላጊ መሆኑን የጠቀሱልን አቃቤ ህጉ ሁከትን ማስወገጃ ዘዴዎችና ህጋዊ መፍትሄ እርምጃዎች እንደ ጉዳዩ ባህሪ ፍትሐ ብሔራዊ ወይም ወንጀል ሊያየው ይችላል። ነገር ግን ከምክንያታዊ ጥርጣሬ በላይ የተረጋገጠ ሁከት የማድረግ የወንጀል ተግባር በፍትሐ ብሔር ኃላፊነትም ጭምር ሊያመጣ የሚችል ነው። በፍትሐ ብሔር ጉዳይ እንዴት ሁከትን ማስወገድ ይቻላል የሚለውን እንመልከት። በፍትሐ ብሔር ጉዳይ ሁከትን እንዴት ማስወገድ ይቻላል የሚለውን ያየን እንደሆነ በአንድ ንብረትና በባለቤቱ ወይም ባለይዞታው መካከል ያለውን ግንኙነት ህግ እውቅና ሰጥቶ ከማንኛውም ሰው የሚመጣን ህግ ወጥ ጣልቃ ገብነት ቅድሚያ በመከላከል ጥበቃ ያደርጋል። ህግ ለንብረት መብት ጥበቃ ለማድረግ ሊደርስ የሚፈልግበት ግብ ኢኮኖሚያዊ ጥቅሞችን በመንከባከብ ሰዎች ጥሪቶቻቸውን በተቀላጠፈ ሁኔታ ለመጠቀም እንዲችሉ የሚያነሳሳቸው ይሆናል። በመሆኑም ከንብረቱ ጋር በህግ ተቀባይነት ያለው ግንኙነት ያለው ሰው ባገኘው የንብረት መብት ላይ ሌላ ሰው ጣልቃ በሚገባበት ጊዜ የንብረት መብት ማስከበሪያ የሆኑ መንገዶችን በመጠቀም የንብረት መብቱ እንዲከበርለት ማድረግ የሚችልበት ሁኔታ እንዳለ ያው በህጉ የተረንገጉ ይገኛል። በፍትህ ብሔር ህጉ በሁለት መንገድ መብቱን ማስከበር ይችላል። አንድም ኃይልን በመጠቀም ሲሆን፣ በሌላ በኩል ደግሞ የሁከት ይወገድልኝ አቤቱታ ለፍርድ ቤት በማቅረብ ነው። ይህም በፍትህ ብሔር ህጉ ቁጥር 1148 እና 1149 ላይ በዝርዝር ተመልክቶ ይገኛል። ያው ኃይል መጠቀም ሲባል ምናልባት በጣም አቢዩሲቭ በሆነ መልኩ ኃይል መጠቀም ለማንፀባረቅ ሳይሆን አንድ ሰው የቀረበበትን ሁከት ተመጣጣኝ በሆነ የኃይል እርምጃ ሊያስቀር የሚችልበት አጋጣሚ ካለ ያንን በመጠቀም እንዲያስቀር ህጉ የሚፈቅድለበትን ሁኔታ ለማሳየት መሆኑን ያው መገንዘብ ይገባል። የሁከት ተግባሩ በፍትሐ ብሔር የተስተናገደ ቢሆንም ሁከቱ በወንጀል ህጉ አንቀጽ ሃያ ሶስት እና ስድስት ሰማንያ ስድስት ላይ የተመለከቱት ሁኔታዎች ከተሟሉ በመቀጮ ወይም በእስራት ሊያስቀጣ ይችላል፣ ይላል አቃቢ ህጉ። ድርጊት ክፍል ወይንም የግዙፋዊ ክፍል የምንለው የህግ ክፍሉና የሞራል ክፍሉ ከተሟላ እውከት የመፍጠር ወይም ጥቅም ለማግኘት በማሰብ የተፈጸመ የእውከት ተግባር ከሆነ የግል አቤቱታ ሲቀርበት፣ ያው በመቀጮ ወይም በቀላል እስራት ሊያስቀጣ የሚችል መሆኑ ተደንግጎ ይገኛል። በሌላ በኩል የተፈጸመው የእውከት ተግባር የወንጀል አፈጻጸም ያው በኃይል ድርጊት በዛቻ ወይም በብዙ ሰዎች ተባባሪነት ወይም አደገኛ መሳሪያ በመያዝ የሆነ እንደሆነ በወንጀል ክስ አቅራቢነት ከአምስት ዓመት ለመድረስ በሚችል ጽኑ እስራት የሚያስቀጣ ይሆናል ማለት ነው። በአጠቃላይ ሲታይ ያው በይዞታ ላይ ውከት በተደረገበት ሰው ህጉ ባስቀመጠው አግባብ ይዞታውን ያው ማስመለስ፣ እንዲሁም ጥፋት አድራሹ በህግ እንዲቀጣ ማድረግ የሚችልበት የህግ አግባብ አለ የሚለውን ያው ማህበረሰቡ ሊገነዘበው ይገባል ማለት ነው።